የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በርካታ ችግሮችን አልፎ ለፍጻሜ በመቃረቡ እንዳስደሰታቸው በአዊ ብሔረሰብ አስተዳደር የእንጅባራ ከተማ ነዋሪዎች ተናገሩ ለቀሪ የግድቡ ግንባታ ድጋፋቸውን አጠናክረው እንደሚቀጥሉም ነዋሪዎቹ ገልጸዋል የብሔረሰብ አስተዳደሩ የመንግስት ኮሚኒኬሽን ነዋሪዎችን አነጋግሯቸዋል ቀጥሎ ይቀርባል ዳኝነት ጻፊ ይባላለው ከእንጅባራ ነዋሪ ነኝ። እንጃ እስካሁን በጉጉት ምጠብቀው ይችቀ ነች እኔ የህዳሴ የግድቡ በስነ ስርዓት ተጠናቆ ለሀገር ልማት ሙሉ በሙሉ ውሎ አይቸው ደስታ የኔ ከልክ በላይ ነው። ለምን እምቅ ሀብት ኢንቨስት ያደረግንበት ነው ዚህ ግድብ ላይ ማለት ነው። ሶ ይህ ሁሉ ንብረት አፍስሰን ግን ወደ ዋናው መጨረሻ ላይ ፊኒሽንግ ላይ ከደረስነ አይደለም እኔ አጠቃላይ ያለው ይሄ ምንም አውቀው ህጻናቱ ሁሉ አሁን ይሄን ጠብቆ በጉጉት የሚጠብቅ ነው። እሱ ባለው። መስፍን እንጅባራ ከተማ ነው የምኖረው። እንደ አንድ ኢትዮጵያዊ በጣም ደስተኛ ነኝ። ጠቅላይ ሚኒስትሩ ከስድስት ወር በኋላ ያው ሪቫ እንደሚቋረጥ ያው ሁላችንም እንደምናውቀው ሰምተናል። ደስተኞች ነን። በተለይ ደግሞ እኛ እዚህ ኮሪደር ላይ እስካለን ድረስ ሕዳሴ ግድቡ ደግሞ እንደኛ እንደ አንድ እንደ ሆቴል ነጋዴ እንደ እንጅባራ ከተማ ደግሞ የሕዳሴ ግድብ የትኛውም መልኩ ቅድሚያ ተጠቃሚ ከመሆኑ አንጻር በጣም ደስተኞች ነን። ሲመረቅ በተለይ ደግሞ የተሻለ ጥቅም እንደምናገኝ ተስፋ እናደርጋለን። ያለው አስማማውቅ እንዲ እባላለሁ። የእንጅባራ ከተማ ነዋሪ ነኝ። የህዳሴ ግድቡ እኔ በጣም ከደስ ነው የሚለኝ። ምክንያቱም ህዳሴ ግድቡ እንደ አጠቃላይ እንደ ኢትዮጵያም እንደ እንትን ለዜጎችም ስራ ይፈጥራል። አሁን እየፈጠረ ያለ ነው። ደስ ይለናል። ማለት ካለው ሰላም አኳያ እንትን ብለን ሙሉ ትኩረታችን ለግድቡ ለህዳሴያችን ሰጠን ለውጤት እንድንበቃና ቀጣይ ደግሞ ያሉ ፕሮጀክቶችን እንዲቀጡ ፍላጎቴም ነው ደስም ይለኛል። ሷደር ነኝ ሃይማኖት ጥሩ ነው የምባለው ቢዳጆ ገላ ቀበሌ ነው የምኖረው። ኢትዮጵያውያን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ነው ስናደርግ የነበረው ትግል ለፍጻሜ መድረሱ ለእኛ በጣም ደስታችን ይሰማናል። እንደ ራሴ እንደ ግልም ደስታ ይሰማኛል። ነው ካሁን በፊት ባለቤቴ ቦንድ ገዝታለች። ለዚህ ግድብ ላይ ያለኝን አስተዋጽኦ አሁንም መለገስ ያለብኝ ነገር እንደመለገስ እኔ ራሴን አረጋግጣለሁ ቦንድ ገዝተናል። ሕዳሴ ግድብ ለእኛ ተስፋችን ነው። እንደመጀመረ ልጅ ነው። እኔ አሁን ሕዳሴ ግድብ ይባል ያው ከዚያ ማስተናንሶ አይመስለኝም ከመጀመሪያው ጀምሮ እስከ መጨረሻው ድረስ የምናደርገው ያለው ድጋፍ በጣም በርከት ያለ ባይሆንም እንደ ሀቅም በ8000 ላይ ጀምሮ በቴክኖሎጂ በተታገዘ መልኩ ከዛ በደረፈ ደግሞ ቦንድም ገዝተናል፣ እንደ አካባቢያችን ቦንድም ገዝተናል። ይህን ሁሉ ድጋፍ አድርገን እዚህ ላይ መድረሳችን ለእኛ ደስታችን ይሰማናል ብዬ ነው ማሰበው። ከደብረ ማርቆስ ዩኒቨርሲቲ ነው የተማሪ ነበር በወቅቱ ዋንጫም ሲዞር ከቁርሳችን ሶስት ቀን የነበረውን ወደ አንድ ቀን ለሕዳሴው ግድብ ሰጠን እንችላለን በሚለው መርህ እንትተከትለ ሁላችንም ባላችን አቅም ቦንድ እስከ መግዛት ድረስ ይቀጥላል አሁን